የዓለም የአእምሮ እድገት ውስንነት ወይንም ዳውን ሲንድረም ቀን የድጋፍ ስርዓቶቻችንን እናሻሽል በሚል መሪ ሐሳብ በዲቦራ ፋውንዴሽን አስተባባሪነት በአዲስ አበባ ተከብሮ ውሏል። የፋውንዴሽኑ መስራች አባዱላ ገመዳ የዚህ ፕሮግራም ዓላማ ለዓመታት ተደብቀው የቆዩ ሕፃናት እንዲወጡና ማኅበረሰቡ ስለ ጉዳዩ ያለውን ግንዛቤ እንዲያስተካክል ለማገዝ መሆኑን ገልጸዋል። የዛሬ ዋናው ዓላማችን እነዚህ ከዳውን ሲንድሮም ጋር የተወለዱ ህጻናት የሰው ልጆች ናቸውና እንርዳቸው፣ እንደግፋቸው፣ ከቤት እንዲወጡ እናደርጋቸው፣ ባለን አቅም ሁሉ ደግሞ ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናድርጋቸው የሚል ነው። እነሱም እያሉ ያሉት ደግፉን ነው፣ እወቁን ነው፣ ሌላ አይደለም። በምራ ግብሩ ላይ የተገኙት ፕሬዝዳንት ታዬ አፅቀሥላሴ ዲቦራ ፋውንዴሽን እያከናወነ የሚገኘው ተግባር ለሌሎች አርአያ የሚሆን ነው ብሏል። አያይዘውም በአእምሮ እድገት ውስንነት ውስጥና በሌሎች የአካል ጉዳተኝነት ውስጥ የሚገኙ ዜጎችን ለመደገፍ መንግስት ስትራቴጂ መቀየሱ ወሳኝ መሆኑን ጠቅሷል። የአካላችን ክፍያ የሆኑት እነዚህ ህጻናትና ወጣቶች ተገቢውን እንክብካቤ ትምህርትና የጤና አገልግሎት ማግኘት ህገ መንግስታዊ መብታቸው በቀጣይነት እርግጠኛ ነኝ። አገር አቀፍ የሆነ ብሔራዊ የሆነ የዲዚብሊቲ ስትራቴጂ መቀየስ የተገባ ነው የሚሆነው። ሁሉን አቀፍ የሆነ ተግባር ማከናወን የመንግስት ኃላፊነት መሆኑን በዚህ አጋጣሚ ለመጥቀስ እወዳለሁ። የጤና ሚኒስትሯ መቅደስ ዳባ በበኩላቸው የአእምሮ እድገት ውስንነት ያለባቸው ዜጎች ላይ የሚደርሰውን ተጽዕኖ ለማቆም አሁን ወሳኝ ምዕራፍ ላይ እንገኛለን ብለዋል። ለእነዚሁ ዜጎች የአገሪቱን የጤና አገልግሎት ማሻሻል እንደሚያስፈልግም ገልጸዋል። እንደ ጤና ጥበቃ ሚኒስትር የጤና ባለሙያዎች እነኚህን ግለሰቦች ለመከባከብ እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል። ግን የበለጠ መስራት ያስፈልገናል። የአዲስ አበባ ከንቲባ አዳነች አቤቤ ለእነዚሁ ዜጎች በቅድሚያ መስጠት ያለብን ፍቅር ነው ያሉ ሲሆን በከተማው በሚከናወኑ ማንኛውም ማህበራዊ አገልግሎቶች ላይ ከዚህ ቀደም ከነበረው በተሻለ ሁኔታ አካታችን እንደሚደረጉም አስታውቀዋል። አያይዘውም እነዚህ ዜጎች በከተማ አስተዳደሩ ስር በሚገኙ ማንኛውም ሆስፒታሎች ከዛሬ ጀምሮ ነፃ የህክምና አገልግሎት እንዲያገኙ ይደረጋልም ብለዋል። ህጻናት አገልግሎት የሚያገኙበትን ታሳቢ ያደረገ አገልግሎት እንዲሟላ በማድረግ በኩል ሰፊ የሆነ ስራዎች ጀምረን ውጤታማም እየሆንን ነው። በዚህ አጋጣሚ ለዲቦራ ፋውንዴሽን እና በተመሳሳይ ስራ ላይ ለምትሰሩ አካላት ሁሉ ቃል የምገባው በአዲስ አበባ ከተማ አስተዳደር ውስጥ በተለይም በጤና አገልግሎት በኩል ለእንደዚህና መሰል ህፃናት ነፃ የጤና አገልግሎት ለመስጠት በዚህ አጋጣሚ ቃል መግባት እንወዳለን። ከዚህ ባሻገር ከተማ አስተዳደሩ በሚያወጣቸው ማንኛውም የስራ ቅጥር ማስታወቂያዎች ላይ እንደየችሎታቸው እንደ ማንኛውም ዜጋ የድሉ ተጠቃሚ እንደሚደረጉም አስታውቋል። የዲቦራ ፋውንዴሽን ከአምስት ዓመታት በፊት የተመሰረተ ሲሆን በስሩ ወደ ሁለት ሺህ የሚጠጉ የአእምሮ እድገት ውስንነት ያለባቸውን ዜጎች እየተንከባከበ እንደሚገኝም ከመድረኩ ተገልጿል።